ሕዝበ ሙስሊሙ ለከተማዋ ሰላምና እድገት እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል የኮምቦልቻ ከተማ አስተዳደር አሳሰበ። 1446ኛው የኢዳል አድሃ አረፋ በዓል በኮምቦልቻ ከተማ በተለያዩ ሃይማኖታዊ ክዋኔዎች በድምቀት ተከብሯል። ኢድ በኮምቦልቻ ምን እንደሚመስል ደግሞ ከሰላህ አዲን ሰኢድ እንከታተል። በመላው ዓለም በእስልምና እምነት ተከታዮች ዘንድ የሚከበረው አንድ ሺ አራት መቶ አርባ ስድስተኛው የኢድ አላድሀ አረፋ በዓል በኮምቦልቻ ከተማ በድምቀት ተከብሯል። ህዝበ ሙስሊሙ እንግዲህ ከማለዳው ጀምሮ ከተለያዩ አቅጣጫዎች በመሰባሰብ ተክቢሯ በማለት ሶላት በመስገድ እንዲሁም በእስልምና እምነት አባቶች ትምህርቱን ሲከታተል ነበረ። እኛም የእስልምና እምነት ተከታዮችን አጠቃላይ የኢድ አላዳሀ አረፋ በዓል አከባበር ምን ይመስላል፣ በተለይም ደግሞ ከሰላሙ አኳያ የነበረው ስድባብ ምን ይመስላል ብለን ለጠየቅናቸው ጥያቄ ተከታዩም ላሽ ሰጥተውናል። ስለላ አብዱ አሊ ይባላል። የኮምቦልቻ ከተማ ነዋሪ ነኝ። በዓሉም እንግዲህ እንደምታዩት በሰላም እየተከናወነ ይገኛል እና ይህን ደግሞ እያስተባበሩን ያሉ የተለያዩ ወንድሞቻችን አሉ እና እነሱንም ጀዛቸውን አላህ ይክፈላቸው። ይህን ፕሮግራም እንድናከብር ያደረገን ምንድነው ሰላም በመሆኑ፣ ሀገራችን እና ህዝባችን ደግሞ የሰላሙን ነገር ተረድቶ ሁላችንም በቻልኑ አቅም ለሰላም ጥረት ማድረግ አለብን። ስሜ ሀቢባ መሀመድ እባላለሁ የኮምቦልቻ ከተማ ነዋሪ ነኝ። አልሐምዱሊላህ እንደምትመለከቱት ነው ያው በሰላም እያለፈን በመተሳሰብ በመከባበርና በመፈቃቀር የሚከበር በዓል ነው። ዓለም ላይ ላሉት ሙስሊሞች በሙሉ እንዲሁም ለቤተሰቦቼ ለጀማዎች ልጆች በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አልአዳ አረፋ በዓል በሰላም አደርሳችሁ ማለት ፈልጋለሁ። ስሜ ሰይድ ቡሽራ እባላለሁ። ሁሉም የኮምቦልቻ ማህበረሰብ ወደ አንድ ቦታ መጥቶ ከአንዳንድ ሀሪማዎች በቋሚነት ከሚሰገድባቸው ሀሪማዎች ውጭ ያሉ የኮምቦልቻ ማህበረሰብ እዚሁ ቦታ ላይ መጥተው በአንድነት እየተከበረ ያለበት ሁኔታ ነው ያለው። ዘንድሮ በጣም እጅግ ሰላማዊና መረዳዳት መደጋገፍ ባለበት ሁኔታ በዓላችን እያከበርን ያለንበት ሁኔታ እንዳለ ነው ያየ ነው። በበዓሉ ላይ ተገኝተው መልእክት ያስተላለፉት የኮምቦልቻ ከተማ አስተዳደር ከንቲባ መሐመድ አሚን የሱፍ፣ ሕዝበ ሙስሊሙ ለከተማዋ ሰላም መጠበቅ የበኩሉን ድርሻ እንዲወጣ ነው መልእክታቸውን ያስተላለፉት። እያንዳንዱ ህብረተሰባችን ትምህርት ያስፈልገዋል፣ ጤና ያስፈልገዋል፣ መሰረተ ልማት ያስፈልገዋል፣ ኢኮኖሚ ያስፈልገዋል፣ ሰላም ያስፈልገዋል። መንግስት ብዙ ስራዎች ይሰራል እና ህብረተሰቡም ይሄን ጋር በጋራ በመሆን የበለጠ ከተማችን ሰላምና አስተማማኝ ለኢንቨስትመንት የተመቸች ሁሉም ህብረተሰብ ሰርቶ የሚበለጽግባት የምታድግ ከተማ ማድረግ የጀመርነውን ስራ አጠናክረን መቀጠል ይኖርብናል። የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አህመድ አወል ይህ የአረፋ በዓል የእርድ ስርዓት የሚፈጸምበት በመሆኑ ሕዝበ ሙስሊሙ በዓሉን በሚያከብርበት ሰዓት ላይ የተቸገሩ ወገኖችን ጎረቤቶችን፣ እንዲሁም በተለያዩ ምክንያቶች ተፈናቅለው የሚገኙ ወገኖችን በማሰብ በመደገፍ ሊሆን እንደሚገባ ነው የተናገሩት። ሕሊና ያለው ሰው ብቻውን አይደሳም፣ ደስታ አይመጣለትም፣ ብቻውን በልቶ ብቻውን ለብሶ ደስታ የሚባለው ነገር አይመጣም። ወገኖቻችንም ባለመርሳት ዘመዶቻችንን በመጠየቅ ሂደን ዘይረናቸው ከቶም የቲሞችን የቲም የሚያጣው ቁስ ብቻ አይደለም የሚስመው የለም እኛ ሂደን ስመናቸው ችግራቸውን ተካፍለናቸው ችግራቸውን ተካፍለናቸው አስደስተናቸው ስንል ዒዱ ደፍኔሽኑን ያሟላ ዒድ የደስታ ቀን ይሆናል በኮምቦልቻ ከተማ የተከበረው 1446ኛው የኢድ አላድሃ አረፋ በዓል በሰላም ተጠናቋል። ለእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አላድሃ አረፋ በዓል በሰላም አድረሳችሁ መልካም ባ